ጨረቃዋ እንግዲህ ዛሬ የዱባይ ሸበላ ይዛ መታለች ማለት ነው። ይህ ሁሉ ግን ቡራዬን ለመበቀል ነው ብዬ አስባለሁ። በትናንትና ፕራንክ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዕዚ የመሪዋ ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጧ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይ እንግዲህ ዛሬ አንድ ሸበላ ይዛምታለች ማለት ነው። የሚያምር ቆንጆዬ፣ ደስደስ ያለው ልጅ ነው። በነገራችን ላይ ቆንጆን ቆንጆ ነው። የሆነ ነገር አለበት፣ የሆነ ነገር አለበት ብሎ መናገር ግድ ነው። እኔ ደግሞ ታውቃላችሁ ከማድነቅ ወደ ኋላ አልልም እና አቤት ኮሚት፣ አቤት ኮሚት። ቡራዬ ዛሬ ጉድፈላ ቡራዬ ልቦ ተሰበረ በቃ ቡራዬ አለቀል ብድር በምድር ነው። ጨረቀዬ የኛ ጀግና በቃ ኮሚት እንዳለ እኔ በሳቅ ሞት ት ያደረጉኝ ኮሜንታተሮች ናቸው። እውነት ለመናገር መናገር እንደ እናታ ዳት ትናንትና እንደዚያ አድርጓት እንደዚያ አስለቅሷት። ያው ልታለቅስ እኮ የደረሰችው ያው ባታለቅስም ግን በጣም እንትን ብላለች ደንግጣለች ምናምን ማለት ነው። እና ግድ ነው እንደ ሴት ልጅማ ብድሯን ካልከፈለች ኖ ደግ አረገች። ግን ሐይምዬ ቀለል አድርግለት፣ እሺ። እኔ ቆንጆ በማይጎዳ መልኩ ብራዬን በማይጎዳ መልኩ በማያስቀይ መልኩ ምናምን ማስቀናት አለብሽ። በቃ እንደዛ ነው። ማን ከማን ያንሳል? እዚ እንግዲህ ያው እንደምታውቁት ሐይሚዬ ሌላ ሰው ማታውቀው ሰው ጋ እኮ አትሄድም። የምታውቃቸውን የቡራ ጓደኞች የሆኑትን ምናምን ነው እንግዲህ ይዛ የምትመጣው እኮ። ሁሌም እንደምታዩት የኔ ምስኪን ማለት ነው። አትሄድም እኮ ሌላ ቦታ የኔ እናት። እና የዛሬው ማ እኔ እንጃላ። ስራዬን ቶሎ ጨርሼ እንደው ማየት ነው የምፈልገው፣ ማየት ነው የምፈልገው። ዛሬ ምን ይሆን ምን ይሆን ይሄ ልጅ ነው ወይስ ምንድን ነው? መቼም እንደው ሳያዩ የሚያምኑ ብፁዓን ናቸው ነው የሚባለው፣ ቤተሰብ የሆነ ቃላት እኮ አለ። እኔ ምንደ ሳላይ ብዙ ነገር ማውራት እኮ ይከብደኛል። ብዙ ጊዜ አይቼ በደንብ አድርጌ እናገራለሁ ማለት ነው። ልጁን ግን ወድጀዋለሁ ጋይስ፣ በጣም ነው የወደድኩት። ልጁን ከብሩኬ አይበልጥም። ያው ብሩኬ የሐይሚዬ ነው። እኔ ደግሞ በበኩሌ ግን ልጁን ወደድኩት። ዝም ብዬ ዝም ብዬ ያለ አይደለም እንደዛ ማለት ነው እና ደግሞ እንዴት እንዳማረባት የኔ ቀጮ የኔ እንዝርት እንዝርት እኮ ናት ሐይሚዬ እንዝርት አይገልጻትም። እና እንጠብቃለን። ለማንኛውም እየገባችሁ ላይክ ላይክ ላይክ ላይክ አድርጉ ማለት ነው። ላይክ እኔ ጋር ሐይሚዬ ጋር ማለት ነው። ዛሬ በሐይሚ ቻናል ነው የሚለቀቀው ቤተሰብ